ብዙ እንደ ወንድሜም እንደ አባቴም የማየው ሰው ነው። እንዲጎዳ አልፈልግም በእውነት እንድከፋ እያረካኝ ነው። እንደዚህ አትበለኝ። እኔ እኮ እሱ የሚከፋበትን ነገር በፍጹም አልፈልግም። እስካሁን እኮ ገብተሃል። ምናልባትም እኮ እኔ እናንተ ሳንተዋወቅ በፊት እኔ እናሱ እንተዋወቅ ሆነ ይሆናል ጎዳ አለው ብዬ ባስብ ኖሮ በፊት ነበር። ዜ ገብቶሃል። የዛኔ በተከፋ ሰዓት እኔ እንደፈለግኩ ማድረግ እችል ነበረ። ይሁዳኝ እኔ በዜድ ጉዳይ በጣም ተረብሼ ከእሱ ጋር ብዙ ነገሮችን አሳልፈላል ማለት ስልህ በቃ የማይሆን ነገር ውስጥ ገብቻለሁ። የሰው ልጅ ይህ ልጅ ባለሽ ነገር በአቅምሽ ነገር መርዳት ራሱ ትልቅ ነገር ነው፣ ገብቶሻል። የሰው ልጅ በብር ብቻ አይደለም የሚረዳው እ በብር ብቻ አይደለም ማንንም ሰው። እኔ አንቺ ስለተቸገርሽ በአካል መጥቼ ባወራሽ ራሱ ትልቅ ነገር ነው እውነት ከአነጋገር ስረዳ የሆነ በቃ የሆነ እንትን ያለን ነው የሚመስለው ማለት እኔ እና እሱ ስለተገናኘን አልተደሳላለህም። ሚኒነ ሚኒ እሱ አይደለም። እኔ ሴት እና ጭራሽ እንዲያ ምንም አልፈልግም ሰው አደለ ሴት እምትታመን ሰው አደለች። ጭራሽ ጭራሽ። አዎ በቃ እኔ ከሱ ካየኝ በኋላ እኔ። ሰላም ውድ የዳኒት ቤተሰቦች፣ እንደምንድን ናችሁ? ዛሬ እንግዲህ ከአዲስ እንግዳ ጋር መጥቻለሁ። ያው ዛሬ የተገናኘንበት እንግዲህ ያው ዋነኛ ምክንያት አዲስ ነገር አይቻለሁ እና ደውዬላት ነው የተገናኘ ነው። ከብዙ ጋር አዲስ ነገር አይቼ ያንን ነገር ስላለው ነገር እና ስለ አንዳንድ ነገር ልጠይቃት ነው ያው ተደዋውለን አሁን የተገናኘ ነው። እንዴት ነሽ? ሰላም ቢያችው ቤተሰቦቼ ሰላም ብያለው። የሉን ቤተሰቦች እንዴት ናችሁ? ሀይሚ ነኝ። ያው እንግዲህ ዛሬ ልውል እንግዲህ ለምን ጉዳይ እንደጠራኝ ባህል አቅም ጠርቶኛል። ያው እንግዲህ ልውል ማለት ነው የተለያዩ ነገሮች ስራ ያለው ዛሬ ደግሞ እኔም በምን ጉዳይ ምን ነገር አይቶብ ሊጠራኝ ጸራኝ እንደፈለገ፣ እስኪ ያለውን ነገር አብረን እናያለን ሉንዬ ትንሽ ፈጣሪ የተመሰገነውን ዛሬ እንግዲህ የጠራዎች ከብዙ ጋር አዲስ ነገር አይቻለሁ። የተለቀቀውን ሰሞኑን እየተለቀቁ ያሉት ቪዲዮም ባንቺም በሱም የተለቀቁትን ቪዲዮዎች አይቻለሁ እና ደስ ብሎኛል። የተለቀቁት ነገሩም ግን ሌላኛው ነገር ደግሞ መናገር የምፈልገው ነገር እዚ ላቻ ነገር ሽ ብዙ ጊዜ ተጎድቷል። ከዚህ ድጋሚ ያለውን ነገር አይተሻል። በጣም አሁን ነው እሱም ትንሽ እየተረጋጋና እየተስተካከለ የመጣው ነገር እና እኔ ብዙ እንደ ወንድሜም እንደ አባቴም የማየው ሰው ነው፣ እንዲጎዳ አልፈልግም። አንደኛ ዋነኛው ነገር ማለት ሎል አሁን እኮ እኔ እየተናገርክበት ያለው መንገድ ምን እያልከኝ ነው? ማለት እኔ ብዜን ልጎዳው ምናምን ላስጨንቀው የመጣው አይነት አርገን እየገለጽከኝ ያለህ እርግጠኛ አደለሁ። አይደለም ማለት እርግጠኛ አደለሁም እያልክም ቢሆን ግን ምንድን ነው እየተናገርክበት መንገድ እኮ አንተ እኔን ተች እንትን እያልከኝ ነው። በቃ የመጣሽበት መንገድ እንደዛ አይነት ነገር ነው ወደሚባለው የሚያስኬድ ነገር ነው አነጋገረን ስሰማ አው እንደዛ ነው። ማለት እኔ እንዴት ጎጆ አልፈልግም። እኔ እርግጠኛ አይደለሁም፣ የጀመራችሁትም ነገር ይሁን ያየሁትም ነገር ይሁን ያለውም ነገር እርግጠኛ አይደለሁም። ግን ብዙ እንዲጎዳ አልፈልግም። እስካሁን የተጎዳው ነገር ይበቃዋል። ገባኝ የምትለው እኔም እኮ የቀረብኩት እኮ እሱ ስለተጎዳ በጣም መጥፎ መጥፎ ቦታ ላይ ስላለ ማለት መጥፎ ሁኔታ ላይ ስላለ ነው የቀረብኩት። አሁን ደግሞ እኔ ከቡዜ ጋር ያሉትን ነገሮች በፊትም አውራው ነበር፣ አሁንም ደግሞ ወደፊት አመጣ ነው፣ ነገሩን ወደ ካሜራ አመጣ ነው። ያ ማለት ግን ምንድን ነው? እኔ ለጥቅም ፈልጊ አለም፣ ብዙ ሰዎችም ሲሉ እየሰማሁ ነው። ለጥቅም ነው የፈለገች ለብርህ ነው ምናምን እያሉ ሰምቻለሁ። አንተም እሱን ነው እየሰማውብህ ያለው፣ ጭራሽ ቀጥረኝ እንደዚህ ትለኛለን? አዎ። ለምሳሌ አንተን አክብሬ የዚህ ድረስ መጥቼ። እኔም እኮ አክብረሽ ስለመጣሽ በመጀመሪያ አመሰግናለሁ። መብቶሻል አክብረሽ መምጣትሽን እንኳን አመሰግናለሁ። ሌላ ሳይሆን እስካሁን የተጎዳው ይበቃል ይህ ሰው መብቶሻል። አሁንም ብዙዎቹ ሰዎች ኮሜንትም እየተናገሩ ያሉት እንድትጎጁ አልፈልግም። ምክንያቱም እስከ ዛሬ የተጎዳው ነገር አንቺማ የተሻለ አሁንም እያልሽኝ ያለሽው ተጎድቶ ነበረ ነው። ይህ ሰው ከዚህ በላይ ከተጎዳ እንግዲህ አስቢ አሁን ያለበትን ትንሽ ነው የሚያገርመው። ማለት ቆይ አንተ እንዴት እንደዚህ ልትለኝ ትችላለህ? ምልፍ ምን አይነት እኔ ላይ እንትን ያየኸው ነገር አለ? የለም። ምልክት ያየኸው ነገር የለም። የለም፣ ገና መጀመሪያችን ነው። እሱ ገና ሳታይ፣ ወይም ደግሞ ሌላ ኮመንቶች እንደዚሁ እንዳንተ ያሉ ሰዎች አሉ፣ ሳታዩ እንዴት እንደዚህ ትሉኛላችሁ? ማለት ቢያንስ እንኳን የሆነ ነገር ፍንጭ ነገር እኔ ላይ የሆነ ነገር አይታችሁ ከሆነ አንተም፣ አሁን አንተን ነው እንደውም እንደዚህ እያልከኝ አለው። በአካል ጭራሽ ጠርታይ ማለት ነው የሆነ ምክንያት ብታይብኝ እሺ ጥያቄ እንቀበላለሁ። ግን አሁን በዚህ መልኩ ግን እንደዚህ ጠርተህ ጭራሽ እኔን ጀጅ ማድረግ ያልሆነ ሀሳብ መስጠት በጣም ነው እኔ ያዘንኩብህ በእውነት። እንዴ ሆነ ያረግኩሽ አደለም። አሁን የጀመራችሁትን ነገር አላቅም ነው ያልኩሽ። ግን ሊቀጥልም ላይቀጥልም አብራችሁ ልትሆኑ ላትሆኑ ይችላላችሁ። እያየሁት ነገርም የሚቀጥልም የሚቆም ነገር ሊሆንም ላይሆንም ይችላል። ያየሁት ነገር ጅማሬ ሊሆን ይችላል፣ የጓደኝነት ሊሆን ይችላል፣ አላውቅ ለብቶሻል። ግን ወደፊት የሚከሰተውንም ነገር አላቅ። ግን እባክሽ ይህ ሰውዬ እስከዛሬ ተጎዳው ይበቃል ሎሌ እኔ በእውነት እንድከፋ እያረካኝ ነው። እንደዚህ አትበለኝ። እኔ እኮ እሱ የሚከፋበትን ነገር በፍጹም አልፈልግም። እስካሁን እኮ ገብቶሃል። ምናልባትም እኮ እኔ እናንተ ሳንተዋወቅ በፊት እኔ እና እሱ እንተዋወቅ ይሆን ይሆናል። እንተዋወቅ አይኖ እንደማታቅ ነው አሁን የምልህ የእኔ ና የእሱ ትውውቅ አሁን አይደለም። ግን ምን መሰለህ፣ አሁን አንተ እያልከኝ ያለኸው በቃ ልትጎጂው የምትችይበት ነገር እንዳይፈጠር እምልህ እኔ አሁን እጎዳዋለሁ ብዬ ባስብ ኖሮ በፊት ነበር ፖዜድ የምወጣው። ገብቷል? የዛኔ በተከፋ ሰዓት እኔ እንደፈለኩ ማድረግ እችል ነበረ። በዛ ሰዓት ነው ልጎዳው የምችለው። አሁን ለይሄ ልጅ ሰላማዊ ሁኔታ ላይ ነው ያለሁት። መጉዳት ያለብኝ ሰዓት ላይ በዛ ሰዓት ሆኖ ሳለ አሁን ለምን ልጎዳው አስባለሁ? ለምን ምክንያት? እስኪ ቆይ ቢያንስ እንኳን አንድ ሰውን እንደዚህ ልትል ስትፈልግ ልዑሌ የሆነ ምክንያት ሊኖረህ ይገባል። እኔ እና እሱ የመጣንበት መንገድ ወይም እኔ ከሱ ጋር ያለኝ ቀረቤታ ልጎዳበት የምችለው መንገድ አንዳችም ነገር የለም። እስቲ ይሄ ነው በሉኝና ንገሩኝ፣ ይዛ እኔ አምኜ እሺ ብዬ ልቀበላችሁ። እና እኔ በእውነት እንዲህ ብለህ አሁን ድጋሚ ባታወራኝ ደስ ይለኛል። በእውነት ነው እያስከፋሃኝ ነው። እኔ እንድትከፊ አይደለም። እውነት አሁን ነው ምነግርሽ። እስከዛሬ ሰው አይተሻል። በዚህ ድም ምክንያት ምን ያህል ውስጥ ጭንቅ ውስጥ እንደገባ ይተሻል ምን ያህል ውስጥ መከራ እንደገባ ይተሻል አይደለ እንዴ የማይሆን ነገር ውስጥ ነው የገባው ሲጀምር ይኸውልህ ስማ አሁን በደንብ እንድሰማኝ ነው የምፈልገው ዜድና እኔ ምንም ያገናኘን ነገር የለም ገብቶሃል አሁን እኔና እሱ የመጣንበት ነገር ሰላማዊ ሁኔታ ነው የተረሳ ነገር እያነሳህ ማለት ነው እንዳዲስ አታምጣው። በእውነት ነው የምልህ። እኔ በጣም እየረበሽከኝ ነው ያለው እኔ። ይኸውልህ አይደለም፣ ተረዳኝ። እኔ በዜድ ጉዳይ በጣም ተረብሼ ከእሱ ጋር ብዙ ነገሮችን አሳልፈላል ማለት ስልህ በቃ የማይሆን ነገር ውስጥ ገብቻለሁ በዜድ ምክንያት። ማን ነው ገብቷል? ሶ እኔ ድጋሜ እሱን ነገር እንድታስታውሰኝ አልፈልግም። ዜድ ሌላ ሰው ናት። እኔ እዚህ ጋር ሀይሚ ሌላ ሰው ነኝ። በዛ እንት እንድትረዳኝ አልፈልግም ሲቀጥል ሲቀጥል አረ፣ እንደውም የረሳው አንተ እሱን ስለሱ ማለት ነው እሱ በዛ በተከፋ ሰዓት ከሱ ጋር ምን እስቲ እንዲ ነው ብለ አስተዋጽኦ ያረክለትን ነገር ንገረኝ። እና ነው እኔ ማዋራት እንደው የሚጠበቅብን እኔልሽ በወንድምነት ደውዬም በአካልም ይጄም በምችለው አቅም አውርቸዋለው። በምችለው አቅምም ራሴ በምችለው አቅም በሰብአዊነት ይሄ ነው በማይባል ሁኔታ ረድቸዋለሁ። የሰው ልጅ ይህ ልጅ ባለሽ ነገር በአቅምሽ ነገር መርዳት ራሱ ትልቅ ነገር ነው። ገብቶሻል? የሰው ልጅ በብር ብቻ አይደለም የሚረዳው፣ በብር ብቻ አይደለም ማንንም ሰው። እኔ አንቺ ስለተቸገርሽ በአካል መጥቼ በወራሽ ራሱ ትልቅ ነገር ነው። እርዳታ የሚባል ነገር ሰው ልጅ በብር በኢንካም ነገር የሚታሰብ ከሆነ ሌላ ነው። እኔ ግን ይሄ ነው በማይባሉ ሁኔታ አብረን እውነን አግጆአሎ ወንቶሻት አንተ እንደዛ ስትል ይሰማው። ግን እኔ ማለት ነው፣ እኔ አንተ እንደዛ ስትል ሰማው እንጂ በሱ ጉዳይ ላይ በአንተና በሱ ያላችሁን ቀረቤታ ምን የማውቀው ነገር የለም። አንተ እስከዚህ ድረስ የመጣበትን ነገር አላየውም። እኔ እንደውም የመሰለኝ ማለት ነው በእውነት ካነጋገር ስረዳ የሆነ በቃ የሆነ እንትን ያለንም የሚመስለው። ማለት እኔ እና እሱ ስለተገናኘን አልተደስ አላለህም። እሱ አይደለም፣ እኔ ሴት ጭራሽ እንዲያ ምንም አልፈልግም። ሴት ጭራሽ እምትታመን ሰው አይደለች። ለምን ትደጋግመው ከሱ ካየ በኋላ እኔ ሴት በምንም ጉዳይ አሁን ማለት ነው ሴትን ካላመን ከኔ ካንተ ጋር እንደዚህ አይነት ሰዓት ማሳለፍ አልፈልግም፣ ማውራትም አልፈልግም። በእውነት ነው የምልህ። ከእንግዲህ ወድጋ ግን እንዳጠረ እንዴ፣ በእውነት በቃ አለ አይደለ አንተ ምልህ ለሴት ምንም አይነት እንትን የለህም። አሁንም እኮ አንቺ እኮ አድረገን ንገርሽ እያመችበት እኔ የምለውን ነገር እኔ የምለውን ነገር እውነትህን አንተ የምትለው እኔ እሱን የመጣሁት እንዲከፋ ወደ ያልሆነ ዲፕሬሽን ውስጥ እንዲገባ ነው ማድረግ የምፈልገው እያልሽ ነው ያለሽ። እኮ ነኝ ነኝ እንደጻፍኩ እና የተነስተሽ ልትሄጂ ያልሽ ለዛ አይደለ? አይደለም። ስለዚህ አንቺ ያለሽ ነገር ማመን አልፈልግሽ። ድሮም እኮ ይልሽ ሴቶች ስትባሉ ጥቅማችሁን ነው ምትፈልጉት። እኔ ነኝ ባለጌው አንተን እስከዚህ ድረስ ቆሜ ማዋራቴ ጭራሽ ለሴት ነው፣ ስለሴት ነው እየወቀስከኝ ነው ያልከው? አዎ እየወቀስኩሽ ነው አለኝ። ግን እናት እና ጭራሽ ለኔ ነው እንደዚህ ነው የምትለኝ? ሁለተኛ እኔ እንዳታገኘኝ፣ እሺ? የምትገርም በቃ። ዝም በል በቃ። ውድ ቤተሰቦች እንግዲህ እኔ እውነታን ተናገርኩትና እንግዲህ ያለው ነገር ይሄ ነው። ለማንኛውም ውድ ፋሚሊዎች ላይክ፣ ሼር፣ ሰብስክራይብ አድርጉ። አመሰግናለሁ። እቺ ድሮስ ሴት እሱ ነው ጥፋተኛ ሲጀመር ሴት ላይ